በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ባንተ እበረታለሁ፣ በስምህም እመካለሁ። በመላው ዓለም የምትገኙ እግዚአብሔር አምላክ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በከብቶች በረት ተወልዶ በሰላሳ ዘመኑ በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ በ33 ዓመቱ በቀራኒዮ አደባባይ በእፀ መስቀል ላይ እጆቹን ለሕማም ዘርግቶ የሸዋ አክሊል ደፍቶ በአምስት ቅነዋት ተቸንክሮ ጎኑ በጦር ተወቅቶ 6666 ጊዜ ተገርፎ 13ቱን ሕማማተ መስቀል ተቀብሎ 14ቱን ምዕራፍ እየወደቀ እየተነሳ ከግራ ቁመት ከነፍስ ስደት ወደ ቀኝ ቁመት ወደ መንግሥተ ሰማያት የመለሰን እርሱ የዘላለም አምላክ ስሙ መድኃኒትና ሕይወት የሆነ የድንግል ልጅ የአብ ልጅ ኢየሱስ ክርስቶስ ከዘላአለም እስከ ዘላዓለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ እናንተ ክርስቲያኖች የተዋህዶ ልጆች ኦርቶዶክሳውያን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሁላችሁ የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት አይራቀን የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁዳሪተ መዓት ሰዓሊተ ምረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ፍቅሯ በልቡናችን ጣዕሟ በአንደበታችን ጸጋዋም በሰውነታችን አድሮ ይኑር። በፊቱ የሚቆሙ ሳታውያን መላእክት እልፈ አላፋት የነቅዱስ ሚካኤል የነቅዱስ ገብርኤል የነቅዱስ ዑራኤል የሌሎችም ሁሉ ጥበቃ ከእናንተ ጋር ከቤተሰቦቻችሁ ጋር ይሁን። የሞቱ ዘመዶቻችንን ሁሉ ያጽድቅልን። በደዌ ዳኛ ባልጋ ቁራኛ የተያዙ ሁማንን ይፈውስልን። በተለያየ መከራ ያሉትን የልቡናቸውን ሐሳብ ይፈጽምልን። በዚች ሰዓት ለዕለቱ የሚሆነውን የነፍሳችንን ምግብ ሊመግበን የወደደ አምላካችን እግዚአብሔር የልቡናችንን ክፉ ሀሳብ እሱን የማስከፋት የዕለት ዕለት ክፉ ሐሳብና ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚህ ሰዓት ሊያስተምረን ሊመግበን የወደደ ኃጢአታችንን ሊደመስስ ጨለማችንን በብርሃን ሁከታችንን በጸጥታ ጭንቀታችንን በሰላም ሊተካ ሸክማችንን ሊያስወግድና ረፍትን ሊሰጠን እሱ በልቡ የዋህ ከኔ ተማሩ ያለ ቅዱስ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ሀገራችንን ቤተ ክርስቲያናችንንም ይጠብቅልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዕለቱ የነፍሴ ምግብ የምንመለከተው ያ ከአስራ ሁለቱ ደቂቅ ነቢያት አንዱ የሆነ ቅዱስ ዘካርያስ የነገረንን ኃይለ ቃል መነሻ በማድረግ ይሆናል። የዕለቱ የነፍሴ ምግብ በአንተ እበረታለሁ በስምህም እመካለሁ። በአንተ እበረታለሁ በስምህም እመካለሁ። እነዚህን ቃላት ስትመለከቷቸው ነቢዩ ዘካርያስ የተናገረው ለእኔና ለእናንተ ብርታትና ትምክህት የሚሆን ታላቅ ቃል ነው። በምዕራፍ አስር ትንቢተ ዘካርያስ ቁጥር አስራ ሁለት ላይ ያንን ቃል እንመለከታለን። ቃሉም እንዲህ ይላል። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ አድሮ ይኖር። በአምላካቸው በእግዚአብሔር አበረታቸዋለሁ፣ በስሙም ይመካሉ፣ ይላል እግዚአብሔር። እስቲ ከነቀጠላችሁ ሁላችሁም ቃሉን ላስብላችሁ። በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር። አሁን ደግሞ በራሳችን እናርገውና ተከተላችሁ። አሁንም ከኔ ጋር ተናገሩ። እግዚአብሔር ይባርካችሁ፣ እመብርሃን አትለያችሁ። እንዲህ ይላል በአምላኬ በእግዚአብሔር እበረታለሁ በስሙም እመካለሁ። አሜን። መልካም። አሁን ልብ ካላችሁት ይሄ ቃል የተናገረው ማን ነው? እግዚአብሔር። የጻፈው ማን ነው? ዘካርያስ። የነቢዩ የዘካርያስ የአምላኩ በረከት ከነ ቤተሰቦቻችሁ በእናንተ ይደር፣ በሁላችን ይደር። ተመልከቱ። በአምላካቸው በእግዚአብሔር አበረታቸዋለሁ፣ በስሙም ይመካሉ፣ ይላል እግዚአብሔር። ራሱ እግዚአብሔር ነው የሚናገረው አርቆ ልክ ራሱ ላይ እንድንበረታ በሱ ስም እንድንመካ። አሁን ሌላ አምላክ ኖሮ አይደለም እግዚአብሔር ራሱ ነው የሚናገረው። ልብ በሉ፣ ኦሪት ዘፀአት ምዕራፍ ሃያ ቁጥር አንድ ከአስርቱ ትእዛዛት የመጀመሪያውን ታገኛላችሁ። እርሱም ከእኔ በቀር ሌላ አምላክ የለም የሚል ነው። እዚህ ጋር ስታዩት ግን ምን ይላል? በአምላካቸው በእግዚአብሔር አበረታቸዋለሁ ይላል ማ እግዚአብሔር በስሙም ይመካሉ ይላል ማ እግዚአብሔር ተመልከቱ በአምላካቸው ሲል ሌላ አምላክ ኖሯቸው አደለም ራሱ እግዚአብሔር ነው በእኔ ይመካሉ በእኔ ይበረታሉ ነው የሚላችሁ እስቲ በሉት በአንተ እበረታለሁ በስምህ እመካለሁ ክብርና ምስጋና ይግባው እግዚአብሔር እርሱ እግዚአብሔር እጅግ ድንቅ በሆነ ታላቅና አብይ ግርማ እስራኤልን ከግብፅ ቀንበር ነፃ አድርጎ ሲያወጣው ባህሩን ሲከፍልለት መና ሲያወርድለት አለት ሰንጥቆ ውሃ ሲያጠጣው ድንቅ ነበረ። በሰባት ደመና እየመራቸው የፈርዖን ሰራዊት አስጥሞ ሶስተኛውን ሰረገላውን በባህር ውስጥ አስጥሞ አንድ እንኳን ሰው ግልገል ሳትጎ ባህሩን ከፍሎ ያሻገራቸው እግዚአብሔር እናንተንም ከምትፈሩት ነገር ያሻግራችሁ። ስለዚህ ምን አለ እግዚአብሔር? ከግብፅ ምድር እመልሳቸዋለሁ፣ ከአሶርም እሰበስባቸዋለሁ፣ ወደ ገላአድና ወደ ሊባኖስ ምድር አመጣቸዋለሁ፣ የሚበቃም ቦታ አይገኝላቸውም። አበዛቸዋለሁ፣ እባርካቸዋለሁ፣ ይላል እግዚአብሔር። ያብዛችሁ፣ እግዚአብሔር ይባርካችሁ። የዕለቱ የነፍሴ ምግብ በአንተ እበረታለሁ በስምህም እመካለሁ እርሱም በጭንቅ ባህር ያልፋል፣ የባህርን ሞገድ ይመታል፣ የወንዙን ጥልቅ ሁሉ ያደርቃል። ስሙ እግዚአብሔር ነው። እግዚአብሔር የአሱርን ትዕቢት ያዋርደዋል፣ የአሦርን ትዕቢት ያዋርደዋል፣ የግብፅን በትረ መንግሥት ያደርቃል። ማ እግዚአብሔር የአሱርን ትዕቢት ያዋርዳል የግብፅን በትረ መንግሥት ያርቃል። ዛሬ ሀያለንን ቢሉ በስልጣን ተቀምጠው ቢኖሩ የግብፅን በትረ መንግሥት ያደቀቀ የፈሮነ ኃይል በባህሩ ያሰጠመ በአፍንጫ ውስጥ እስትንፋሶችን የከመረ ስሙ እግዚአብሔር የተባለ እሱም ተዋጊ አምላክ የተባለ ሞአብ ሰምቶት የደነገጠ አሞንም የተንቀጠቀጠ ያ ታላቅ አምላክ የአሦርን ትዕቢት እኔ እግዚአብሔር አዋርደዋለው የግብፅንም በትረ መንግሥት ሁሉ እኔ እግዚአብሔር ነኝ አጠፈዋለው አደ አጠቃዋለሁ እነሱን ግን ባርካቸዋለሁ። ስፍራ የማይገኝላቸውም አወጣቸዋለሁ፣ እንደ ንስር እሸከማቸዋለሁ፣ አውጥቼ ማርና ወተት የምታፈሰው ወደ ከነአን ምድር አገባቸዋለሁ የሚለው ያንተ አምላክ ያንቺ አምላክ የሁላችን አምላክ እግዚአብሔር ዛሬ በሚሆንብን መከራ ዛሬ በሚሆንብን ጭንቀት ዛሬ በሚሆንብን ፈተና በቤተ ክርስቲያናችን በሚመጣው በካህናት መታረድ በዲያቆናት መታረድ በመነኮሳት መታረድ በምእመናን መታረድ በሌሎቹም ሁሉ ላይ በሚደርሰው መከራ ሁሉ እኔ እግዚአብሔር ነኝ። የአሦርን ትቢት አዋርደዋለሁ። እኔ እግዚአብሔር ነኝ። የግብጽን በትረ መንግሥት ሰብረዋለሁ። እኔ እግዚአብሔር ነኝ። እናንተን ግን ከመከራ ወጣችኋለሁ። እናንተን በዛ ጊዜ እንዲህ ትላላችሁ፣ በእግዚአብሔር እበረታለሁ፣ በስሙም እመካለሁ ትላላችሁ። የሚያበረታ እግዚአብሔር፣ እንድንመካበት ስሙን የሰጠን እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። የዕለቱ የነፍሴ ምግብ በአንተ እበረታለሁ፣ በስምህም እመካለሁ ይላል። ምስኪን ድሃ በእግዚአብሔር የታመነ አንተ ትላለህ፣ አንቺ ትያለሽ፣ እኔ ላለሁ፣ እኛ እንላለን። እንዲህ እንላለን፣ አዎ አምላኬ፣ በአንተ እበረታለሁ፣ በስምህም እመካለሁ። ሁለት ነገሮች ልብ በሉ በዚህ ሰዓት ኦርቶዶክሳውያን እናንተ የተባረካችሁ የድንግል ማርያም ልጆች፣ በደም የተገዛችሁ ክርስቲያኖች፣ በመስቀል የታጠራችሁ እናንተ። አንዳንዱ ሰዎች እኮ አይገባችሁም፣ በደም የተገዛችሁ መሆናችሁ አይገባችሁ። ለዚህ እኮ ነው የምትታወኩት። በድንግል ማርያም ምልጃ የምትድኑ በእንባዋ ኃጢአታችሁ የሚታበስ መሆኑን እመኑት። መናገር ብቻ አይደለም እመኑት። በቀራኒው አደባባይ ላይ እጆቹን የዘረጋው ለአንተ ነው። ለሌላ አይደለም። ለሰው ልጅ ነው። ለአንቺ ነው። ለእኔ ነው። ለሁላችን ነው። ሰበሰባቸዋለሁ፣ ስፍራ የማይበቃቸውም፣ እባርካቸዋለሁ፣ ከመከራቸውም አሻግራቸዋለሁ ይላል። ሰው አይደለም የሚያሻገር። በሰው ትመካለህ፣ የትም አትደርስም። በሰው ትመኪያለሽ፣ የተሰበረውን ድልድይ አታልፊም፣ አትሻገሩም። በእግዚአብሔር ስንመካ ግን እንሻገራለን። እስራኤልን ያሻገረው የሰው ኃይል ነው? የጦር ኃይል ነው? የጀት ኃይል ነው? የሚሳኤል ኃይል ነው ወይስ የእግዚአብሔር ኃይል ነው? ንገሩኝ፣ የማ ኃይል ነው? እግዚአብሔር ስሙ የተመሰገነ ይሁን። በሱ ኃይል ነው። ልብ በሉ። መበርታት መመካት መበርታት የድካም ተቃራኒ ነው። መበርታት የውርደት ተቃራኒ ነው። መበርታት የመውደቅ ተቃራኒ ነው። የመጽናት ምልክት ነው። የመጠንከር ምልክት ነው። የመቆም ምልክት ነው። በረታሁ ድካም የለም ማለት ነው። ስለዚህ በአንተ በረታለሁ ስትሉት ድካማችሁ ይወገዳል፣ ጭንቀታችሁ ይርቃል፣ ፈተናችሁ ይሸሻል፣ የመጽናት መንፈስ በውስጣችሁ ይገባል፣ በሱ ትመካላችሁ። ያኔ ባህሩን ታልፉታላችሁ፣ ማዕበሉን ትሻገሩታላችሁ፣ እሳቱም አያቃጥላችሁም፣ የጸጉራችሁ ዘለላ አይነካም። የታመነው እግዚአብሔር ይህን ይላችኋል። በስሙም እመካለሁ። በስሙ እንመካለን። ስሙ ኃያል ነው። ኦሪት ዘጸአት ምዕራፍ አስራ አምስት ላይ ስታዩ ከቁጥር አንድ እስከ ሶስት ስታዩ ቅድም ያልነው እግዚአብሔር ታላቅ አምላክ ነው፣ ስሙም ተዋጊ አምላክ ነው እንዳል ያቺ ማርያም እህተ ሙሴ እህተ አሮን ከበሮን ይዛ የሙሴን መዝሙር እንደዘመረችው እግዚአብሔር ስሙ እግዚአብሔር ነው። እግዚአብሔር ተዋጊ አምላክ ነው። በዚህ ስም ነው የምትመኩት። እግዚአብሔር በሚለው ስም ትመካላችሁ፣ እንመካለን ይላል እግዚአብሔር ራሱ። የተሰጠን ስም አለ ፊልጵስዩስ ምዕራፍ ሁለት ቁጥር ስምንት ከስም ሁሉ በላይ የሆነ ስም፣ ታላቅ ስም፣ እጹብ ስም፣ ድንቅ ስም፣ መድኃኒት የሆነ ስም፣ ፈዋሽ ስም እሱም ኢየሱስ የሚለው ስም ነው። ድንግል ማርያም ለልጇ የሰጠችው ስም ለናንተ ነው ኃይሉ ለእናንተ ነው መድኃኒትነቱ ለእናንተ ነው ቤዛነቱ ለእናንተ ነው አዳኝነቱ ለናንተ ነው ፈውሱ። ከስም ሁሉ በላይ የሆነ ስም በዛ ስም እንመካለን። ኢየሱስ ክርስቶስ። ለዚህ ነው ሁል ጊዜ እነሆ እኛማ ኦርቶዶክሳውያ ው ሰላም ለዝክረ ስም ከበለን፣ ሰላም ለስዕርተ ርእስ ከበለን፣ ሰላም ለርእስ ከበለን፣ ሰላም ለገጽ ከያልን እስከ እግሩ ጥፍር ድረስ የምንጠራው የኢየሱስ ስም መልኩ የምንጠራው ያ ሁሉ ልንመካበት ነው ወገኖቼ። የዕለቱ የነፍሴ ምግብ በአንተ እበረታለሁ በስምህም እመካለሁ ይላል እግዚአብሔር። ስም የሰመሃሪ መስተሳህል ይላችኋል። በስምህም እመካለሁ ላይ ያልነው ስሜ ደስ መሐሪው መስተሰሃል ስሜ መሐሪና ይቅር ባይ ነው፣ ይላል እግዚአብሔር። እስቲ በሉት ስምህ መሐሪና ይቅርባይ ነው በሉት። አዎ ስምሁ መሐሪና ይቅርባይ ነው። እሱ ታላቅ አምላክ ነው። እያንዳንዱ ወደ እሱ ይሄዳል። እኛም በአምላካችን በእግዚአብሔር ስም ለዘላለም በሱ እንሄዳለን፣ ይላል ያ ነቢዩ ሚክያስ በምዕራፍ አራት ቁጥር አምስት ላይ ይህንን የሚነግረን ህዝቡ ሁሉ እያንዳንዱ በአምላኩ ስም ይሄዳል። ተመልከቱ፣ በአምላኩ ስም ይሄዳል። በሱ ስም ነው የምንሄደው፣ በሱ ነው የምንሄደው፣ በሱ መንገድ ነው የምንሄደው። አነ ውእቱ ፍኖተ ጽድቅ ህይወት ብሎናልና። በዮሐንስ ወንጌል ምዕራፍ 14 ላይ እኔ መንገድና እውነት ህይወትም ነኝ ብሏል። እውነት እሱ ነው። ህይወት እሱ ነው። መንገድ የተባለች ሃይማኖታችን እሱ ነው። በሱ ነው የምንሄደው አለ። አንዳንዶች አይገባቸውም ክብሩን ዝቅ አድርገው ለመናገር ይጠቀሙበታል። አማላጅ ነው ብሎ ይመስላቸዋል። አይደለም፣ እውነት ነኝ ነው ያለ። እውነት እሱ ነው። ህይወት ነኝ አለ። ሌላ ህይወት አይፈልግም። ሌላ ህይወት ሊፈልግ አይሄድም። እሱ ራሱ ህይወት ነው። አብ ህይወት ነው፣ ወልድ ህይወት ነው፣ መንፈስ ቅዱስ ህይወት ነው። አብ መንገድ ነው፣ ወልድ መንገድ ነው፣ መንፈስ ቅዱስ መንገድ ነው። አብ እውነት ነው፣ ወልድ እውነት ነው፣ መንፈስ ቅዱስ እውነት ነው። ስለዚህ ነቢዩ ምን አለ? ህዝቡ ሁሉ እያንዳንዱ በአምላኩ በየአምላኩ ስም ይሄዳል። በእግዚአብሔር ስም ይሄዳል። እኛም በአምላካችን የእግዚአብሔር ስም ለዘላለም እንሄዳለን፣ ይላል ያ ታላቁ ነቢይ ሚኪያስ ከአስራ ሁለቱ ደቂቅ ነቢያት አንዱ የሆነው ከዘካርያስ ጋር ትንቢት የነገረን እሱ ይነግረናል። አዎ የዛሬው ትምህርታችን የዕለቱ የነፍሴ ምግብ ታላቁ ነቢይ ዘካርያስ የነገረን እግዚአብሔር ራሱ የነገረንን ዘካርያስ የጻፈልን የዕለቱ የነፍሴ ምግብ በአንተ እበረታለሁ፣ በስምህ እመካለሁ። እግዚአብሔር እኮ የጠራችሁ እግዚአብሔር እኮ ልጆቹ ያደረጋችሁ ወገኖቼ፣ ይህንን ትረዱ ዘንድ ነው በሱ ትበረቱ ዘንድ፣ በስሙም ትመኩ ዘንድ፣ ወደ መንግሥቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እኮ ነው ወገኖቼ። ጳውሎስ ሐዋርያ እንደሚነግረን እየመከረንና እያጸናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና። ስለዚህ ነቢያት ቅዱሳን፣ ሐዋርያት አባቶቻችን ናቸው። የተባረኩ ነቢያት ቅዱሳት፣ የተባረኩ ሠላሳ ስድስት ቅዱሳት፣ ሌሎችም እነዚህ ሁሉ እናቶቻችን ናቸው። ስለዚህ ይመክሩናል፣ ስለዚህ ያጸኑናል፣ ስለዚህ ይመሰክሩልናል። አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ይላል። ይህም በቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ ምዕራፍ ሁለት ቁጥር 11ና ቁጥር 12 ላይ ተጽፎ የምታገኙት ታላቅ ቃል ነው። ስለዚህ ወገኖቼ፣ ዛሬ በአንተ እበረታለሁ በስምህም እመካለሁ የዕለቱ የነፍሴ ምግብ ይሄ ነው። ድካም የሚሰማችሁ ፍርሃት የሚሰማችሁ ተስፋ መቁረጥ የከበባችሁ፣ ጭንቀት ዙሪያችሁን ያጠራችሁ፣ በጨለማ ውስጥ የምትጓዙ፣ ሸክም የከበዳችሁ፣ የቤተሰብ ሸክም፣ የኑሮ ሸክም፣ የአገር ሸክም፣ የሐዘን ሸክም፣ የምትወዷቸውን ዘመዶቻችሁን ያጣችሁ፣ በሕመም የሚሰቃዩ ወገኖች ያሏችሁ እናንተ ሁሉ ስሙ፣ እግዚአብሔር ይላል አበረታችኋለሁ። ዛሬ ዘመድ የሌላችሁ፣ ወገን የሌላችሁ፣ ገንዘብ የሌላችሁ፣ ባለስልጣን ዘመድ የሌላችሁ፣ ወይም ከሌ ብላችሁ የምትጠጉት የሌላችሁ እግዚአብሔር እንዲህ ይላችኋል፣ በስሜ ተመኩ ይላችኋል። እኔ አሻግራችኋለሁ ባህሩን እሳቱን ወጀቡን፣ ማዕበሉን፣ ጨለማውን ድቅድቁን የከበባችሁን ፈተና ሁሉ እኔ ከእናንተ አርቅ ያሻግራችኋለሁ ይላል። እናንተም ስሙ፣ ኑ ይላችኋል እራሱ እግዚአብሔር በኢሳይያስ ምዕራፍ ሁለት ቁጥር አምስት ላይ እናንተ የእስራኤል ልጆች ሆይ፣ እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ይላችኋል። በሱ እንመካለን፣ በስሙም ኃይል እናደርጋለን። ስለዚህ ይህንን የነፍሳችንን የዕለቱን ምግብ ስንሰማ፣ ይህን የተስፋ ምግብ ስንሰማ፣ ለነፍሴ ለስጋዬ ለመንፈሴ የዕለቱ የነፍሴ ምግብ በአንተ እበረታለሁ፣ በስምህም እመካለሁ። ስለዚህ እግዚአብሔር ለእኔና ለእናንተ ብርታታችን ስሙም መመኪያችን ነው። ለእግዚአብሔር ክብርን እንሰጥ ዘንድ ግርማው በእስራኤል ላይ የሆነ ኃይሉም በደመናት ላይ የሆነ እሱን እግዚአብሔርን እንድንመካበት በቅዱሳኑ ላይ ድንቅ የሆነ የእስራኤል አምላክ የአብርሃም የይስሐቅ የያቆብ አምላክ እርሱ ኃይልንም ብርታትንም ለሕዝቡ ይሰጣል ይላልና ልበ አምላክ ዳዊት ከዛ ምን ይላል? እግዚአብሔር ይመስገን። እስቲ ከኔ ቀጥላችሁ ሁላችሁም ተናገሩ። ለእግዚአብሔር ክብርን እሰጣለሁ። ግርማው በእስራኤል ላይ ነው፣ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ የሚሰጥ ለእኔም ኃይልን ብርታትን በእርሱ መመካትን ይሰጠኛል። እግዚአብሔር ይመስገን አሜን። ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ዘካርያስ እንደነገረን፣ ቅዱሱ እንደመሰከረልን፣ የእግዚአብሔርን ቃል እንደጻፈልን ራሱ የሰራዊት ጌታ እግዚአብሔር እንዲህ አለ፦ በእኔ ይበረታሉ፣ በስሜም ይመካሉ። በአምላካችሁ በእግዚአብሔር ትበረታላችሁ፣ በስሙም ትመካላችሁ። አሜን። አዎን፣ እግዚአብሔር ሆይ አበርታን፣ ደክመናል፣ አበርታን። እኔ ልጅህ ደክም ያለሁ አበርታኝ በሉት። አዎ፣ አበርታኝ፣ ደክም ያለሁ በብዙ ነገር ደክም ያለው በሸክም ደክም ያለው በሕመም ደክም ያለው በልጆች ፈተና ደክም ያለው በወላጆች ሕመም ደክም ያለው በሰዎች ግፊት በሚደርስብኝ ደክም ያለው አንተ ግን አበርታኝ በሉት። እግዚአብሔር ያበርታችሁ። በስምህም እመካለሁ በሉት። አዎ በየዕለቱ ስሙን እንጠራለንና ይትቀደስ ስምከ እንለዋለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እንልሃለን አዎ ይለይልን። አብ አባት መሆንህ ወልድ ልጅ መሆንህ መንፈስ ቅዱስ ህይወት መሆንህ ይለይልን። አው ይለይልን። ስምህ ከመከራ ያድንን። ስምህ መሐሪ የሆነው ስምህ፣ ይቅርባይ የሆነ ስምህ ኃጢአታችንን ሁሉ ይደምስስልን። አበርታን፣ አንተ አጽናን። አቤቱ ሰማይና ምድርን የፈጠርህ የሚታይና የማይታየውን ሁሉ የፈጠርህ ካምላክ ሆይ በዚህ ሰዓት ይህን ቃልህን የሰሙትን ይህንን የዕለት የነፍስ ምግብ ያደመጡትን ወገኖችን ሁሉ አንተ ጋሻ ሁናቸው፣ አንተ መከታ ሁናቸው፣ አንተ ከለላ ሁናቸው፣ አንተ ከድካማቸው አበርታቸው። ቀኝህ ጋሻ ይሆናቸው፣ ክንድህ ከለላ ይሆናቸው። እስራኤልን በባህሩ እንዳይሰጥሙ አድርገህ ያሻገርካቸው የፈርዖን ኃይል ሁሉ ያሰጠምህ ጠላቶቻቸውን የአጋንንትን ኃይል አስጠምላቸው፣ እነሱንም በክብር አሻግራቸው። የእናትህ የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን ድንግል ሆይ ከፊት ምሪን ከኋላ ተከተይን በቀኝ በግራ ደግፊን ከልጅሽ ከወዳጅሽ ከኢየሱስ ጋር በልባችን ነክሰሽ ኑሪልን የዶኪማስን ጓዳ ሙሉ እንዳረግሽ ዛሬም በልጅሽ የኔን ጓዳ አሙሉ አድርጊው አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አበርታን በስምህም እንመካለን አሜን ብርታትህ ኃይልህ ከሚሰሙት ሁሉ ጋር ይሁን። እግዚአብሔር አምላካችን የሰማነውን ሁሉ ለተስፋ ያድርግልን፣ ለመጽናት ያድርግልን። በዚህ ሰዓት ብርታት ይሆናችሁ። ለነፍሳችሁ ለስጋችሁ፣ ለመንፈሳችሁ ብርታትና ጥንካሬ ይሆናችሁ። በስሙም ተመኩ። እግዚአብሔር ታላቅ ነው፣ ያበረታችኋል። እግዚአብሔር ታላቅ ነው፣ ኃይልን ያለብሳችኋል። እግዚአብሔር ታላቅ ነው፣ ብርቱ ያረጋችኋል። እግዚአብሔር ታላቅ ነው፣ ቀና ብላችሁ እንድትሄዱ አደርጋችኋለሁ ይላል። አሜን። ኃይሉንም ብርታቱንም ጸጋውንም ክብሩንም ረድኤቱንም ትፍሲቱንም ሐሴቱንም ደስታውንም ለሁላችሁ ያጎናጽፋችሁ እግዚአብሔር አምላካችን። ይህንን ቃል ደግሞ ሌሎች ሰዎች እናንተ እንደ ተማራችሁበት እንዲማሩ ሌሎቹ ሁሉ ላይክ እና ሼር አድርጋችሁ የምታደርሱ ቅዱስ ሚካኤል ቅዱስ ገብርኤል የእናንተን ልመና ወደ ልዑል እግዚአብሔር ያደርስላችሁ ያደርሱላችሁ። እግዚአብሔር ያበርታህ፣ እግዚአብሔር ያበርታሽ። እግዚአብሔር በስሙ እንድትመካ ኃይል ይሁንህ፣ በስሙ እንድትመኪ ኃይል ይሁንሽ። በየዕለቱ የሚሰጠውን ትምህርት ሁሉ በእግዚአብሔር ስም ጠይቃችሁ ሌሎች ሰዎች እንዲሰሙት አድርጎ እግዚአብሔር ታላቁ አምላካችን ሀገራችንን በመረት ቤተ ክርስቲያናችንንም ከአጽራሪ ቤተ ክርስቲያን ይጠብቅልን። መላውን ዓለም ሰላም ያደርግልን። የሞቱ ዘመዶቻችንን ሁሉ በመንግሥቱ ያስብልን። የታመሙትን በሆስፒታልም በቤትም በተለያየ ስፍራ ያሉትን ፈውስን ይላክልን፣ ይላክላቸው። እግዚአብሔር ገጸ ምረቱን ይመልስልን። የደከማችሁትን ያበርታ የተጨነቃችሁትን ከመከራ ያውጣ። ሁሉ የሚሳነው ነው እግዚአብሔር። አሁንም በረድኤት ከኛ ጋር ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ልዑል እግዚአብሔር ይቀድሳችሁ፣ በመንፈሳዊ በረከት ያክብራችሁ። ከማታ እስከ ጠዋት ጠብቆ የጠዋቱን የፀሐይ ብርሃን ፍንጣቂ ሆኖ ጋገን እንዳሳየ ጨለማችሁን አርቆ በብርሃን ይሙላ። ከጠዋትም እስከ ማታ በኃይሉ ይጠብቃችሁ፣ በበትሩም ጋሻ ይሆናችሁ። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን።